ሞይ ታደርጋለች። አው ማይ ጋድ! ዋው! ሩትዬን አሳያት። ፎቶ አንስኪ። ሲያምር በጣም ያምራል። ፎቶውን አሳያት። እዊ አቤት አቤት ሲያምር። በደንብ እኮ ካሜራውን አቅርቢውና ኬኩን አሳያት። ዋው ያምራል። አሁን በደንብ ይታየመባ። ትክክል ፎቶውን፣ ትንሽ ኬኩን ዘወራል